መዳም ቤት የምትሰሩ ቶች የባካቸው ከዚህ ነገር ተጠንቅቆ ማኖር፣ ራሳችሁን አደጋ ውስጥ ነው የሚከታችሁን ላይ ይህች ልጅ ላይ የደረሰው ነገር እናንተም ላይ እንዳይደርስባችሁ የባካችሁ ቪዲዮን እስከ መጨረሻው ማዳመጥ ላይክ፣ ሼር ማድረጋችሁን አትርሶ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለው። ሀባይቢ እንዴት ናችሁ? ሰላም ናችሁን? የጋወዱ ሰላም ነው። አላስብኖ ታላ በያላችሁበት ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርግልኝ ያልኩኝ እንደተለመደው በድስዲዮ መጥቻለው። በጣም የሚያሳዝነው በአሁኑ ሰዓት ላይ ብዙ እህቶቻችን ላይ እየደረሰ ያለ ነገር ስለሆነ እባካችሁ ሁላችሁም ጥንቃቄ እንድታደርጉና እንዲሁም ደግሞ ውጭ ልጅ ላይ የደረሰው ነገር እናንተም ላይ እንዳይደርስባችሁ እንድትጠነቀቁ ስለፈለግኩ ነው። አሁን ደግሞ ረመዳንም ስለመጣ ይህ ነገር በጣም በከፍተኛ ስለሚከሰት ማለት ነው። በተለይ ደግሞ አዲስ ለምትመጡ እህቶቼ ይህ ቪዲዮ እንዲደርሳቸው ፈልጋለሁ። እህቶቼ እባካችሁ ላይክ ሼር አትርሱ ማለት ነው። ላይክ ሼር ስታደርጉ ለብዙ ቤቶች ይደርሳቸዋል። ብዙ ልጆችም ከዚህ ነገር ይማሩበታል ማለት ነው። ወላሂ ኮመንት ላይ ገብታችሁ ብታዩ ብዙ ልጆች ቪዲዮ በምሰራበት ሰዓት ወላሂ አንዳንድ ተሳዳቢዎች ቢኖሩም። አንዳንዶቹ ከአንቺ ብዙ ተምሬያለሁ ሽታ በርችልኝ እያሉ ወላሂ የሚያበረታቱ ኝቶች ስላሉ ነው። ለምን እኔ ያወቅሁትን ለእናንተ ሳሳውቅ አንድ ደግሞ የተሳሳትኩት ነገር ካለ ኮመንት ላይ ስትነግሩኝ ሁላችንም አንዳንድ ጥፋቶቻችንን እየተተማማርን እንሄዳለን። ማን ነው እና እና እንደነገርኳችሁ መግቢያ ላይ እች ልጅ ላይ የደረሰው ነገር እናንተም ላይ እንዳይደርስባችሁ እባካችሁ ጥንቃቄ አድርጉ። ማነው በተለይ ደግሞ እኛ መዳሞች ስራ ቶሎ በይ እንደዚህ ሲሉን በቃ ልባችን ወደ ስራው ጋር ይሁንና በኛ ላይ የሚደርሰው ነገር በጭራሽ ሆኖ ትዝ አይለንም ማለት ነው። ለምን ብትሉ የምናተወክረው ስራው ላይ ስለሆነ ራሳችን የምንጎዳ ብዙ ልጆች አሉ። አዙሯቸው ወድቀው በዚህ ነገር የሚደርስባቸው እንዲሁም ደግሞ በላጥ ላይ አዳልጧቸው የሚወድቁ ብዙ ወላሂ ላዚም በቅርብ ጊዜ እኔ ከአብራ የምትሰራዋ ልጅ ወላ አዳልጧት ወጥቃማ ነው መዳሚቷ። ምንድን ነው ቤት ውስጥ ሶስት ሰራተኞች ነን ያለ ነው። እኔ ምግብ ነው የምሰራው፣ እሷ ደግሞ ልጅ ነው የምትይዘው። አንደኛው ቤት ተጸጣለች ማለት ነው። ገባችሁ? ልጅቷ ልጅ የምትይዛት ልጅ በጣም ያኔ ፓራላይዝ ሆናለች። ስትፈጠርም አላስ ነው ታላ ከእንደዚህ አይነት ነገር ይጠብቃችሁ። ያኔ እንደ ማንኛውም ሰው እግሯንም እጇንም ማንቀሳቀስ አትችልም። እቺ አሁን ፊት ለፊታችሁ ላይ የምታያት ማለት ነው እንትን ፊልፒን እውነት እና ወጥቃ ወላሂ ላዚም ለሳምንት ሙሉ ተኝታ ነበረ። ወገቧ እንትን እጥፉ ብሎ አንዷ አጥንቶሽ ትንትን ወደ አንድ በኩል ታጥፏል ተብላ ስንት ነገር ሲደረግላት ነበረ ማለት እሱም ደግሞ መዳሚቷ ተሎበያላ እንትን ወደ ሆስፒታል ልጅቷን እዛት ልትሄድ ፍጠኝ ፍጠኝ ያለቻት አዳልጧት ወጠቀች ማለት በተለይ ደግሞ ልጅ ያለበት ቤት በጣም አስቸጋሪ ነው እኔ ከዚህ በፊት የደረሰብኝን ታቃላችሁ ወላይ ፊቴ ላይ ሶስት ቦታ ተሰፍቻለሁ እሱም ደግሞ ምንድነው ልጆች ባፈሰሱት ውሃ እኔ ሳላቅ ሴቷ ቶሎ በይ ና አባይዘሽኔ ና ልጅቷን ይዘን ሆስፒታል እንሄድ ብላኝ እቺ ሰራተኛ ተሳፍራ ነበር ያኔ ማለት በሷ ቦታ እኔን ተክታኝ ከዛ ወላይ እንትን አባይ ለማምጣት ስሮጥ ነው አዳልጦኝ ወድቄ ሶስት ቦታይን ተቃድጄ፣ ወላይ ሶስት ቦታይን ተሰፍቻለሁ ማለት ነው። ግን እኔ ንቃብ ስለማድርግ ነው እንጂ ወላይ ፊቴን ባሳያችሁ በጣም ነው የሚገርማችሁ ማለት ነው። ሰው አውቆ ቦታውን እየሰነጠቀኝ ነው የሚመስለው ማለት ነው። ግን የበሩ እንትን ሀዲድ ምን እንዳደረገኝ ማለት ነው እና እና ወደ ቪዲዮ ሲመጣ ደግሞ እች ልጅ ላይ መግቢያ ላይ ያያችኋት ልጅ እንደ ማንኛውም ሰው ከሀገሯ ሰርቼ እለወጣለሁ ብላ መዳሟ ቤት መታ እየሰረች ባለችበት ሰዓት በአጋጣሚ ልጆቹ ከፍተው ትተውታል ጋዙን ማነው እሷ አላወቀችም። ከታች ያለው ጋዝ ወይም ደግሞ እንትን ቢዛ ምናምን ፈጣር የምንሰራበት እንትን ከውስጥ ያለው ልጆቹ ከፍተው ትተውታል፣ እሷ አላወቀችም። ከዛ ከላይ እንትን እንትን ለመጥበስ ብጣትስ ወይም ደግሞ ድንችን ለመጥበስ ለልጆቹ እንትኑን ጋዙን ሎክሳ የድንቹን ዘይት እያጋለች ነበረ ማለት ነው። በዛን ሰዓት እሷ እንትን ሌሎቹን እቃዎች አጥባ ምናምን ነገር ከዛ በኋላ ደግሞ ድንቹን እየቆራረጠችበት ባለችበት ሰዓት ድምፅ ትሰማለች። የሆነ ዱ ዱ ዱ ሚል ድምፅ ስትሰማ ዞር ብላ እንትን ወደ ዘይቱ ጋር ስትጠጋ ጋዙ እንዳለ ፈነዳ ማለት ነው። ጋዙ ሲፈነዳ ከላይ የነበረው ዘይት እግሯ ላይ ፈሰሰባት። አስቡት እንግዲህ እግሯ ላይ እንዳለ ሁለቱም እግሯ ላይ ፋሶባት በጣም ያለችበት ሁኔታ በጣም ነው የሚያሳዝነው። አላህ ይርዳት። በሰው ሀገር ላይ እንደዚህ መሆን ማለት በጣም ከባድ ነው። አሁን ላይ መዳሚቷ ሆስፒታል ወሳት፣ ሆስፒታል ነው ያለችው። ሆስፒታል ከብታም ድሞ እግሯ ላይ ታሽጎላት ምናምን ቪዲዮ ሰርታ ልካለች ማለት ነው። እና ወላይ በጣም ነው የምናሳዝነው። በሰው ሀገር ላይ የሚደርስልን የለ፣ ችግራችን የሚረዳን የለ። እኔ ያኔ እንደዛ ሆኜ ዋላሂ ሳምንት ሙሉ አስራ አምስት ሙሉ ማንም ምን እንደሆንኩኝ አላወቀም ነበረ ማለት ነው። ፊቴን ተሰፍቼ ሶስት ቦታ አፍንጫዬን፣ አፌ ሁለት ቦታ ተሰንጥቆ ነበረ። ፊቴ ደግሞ እንዳለ በቃ ተሰንጥቆ ወደ የውስጡ አጥንት ነበረ እየታየ ነበረው። ያን ሁሉ ተሰፍቼ ግን አላህ ጀዛዋን ይክፈላት መዳሜ ጥሉ ጥሩ ስለነበረች አስራ አምስት ሙሉ ስራ ሳልሰራ ቤትም አትጂ ብላ ከልክላኝ እጃዛ ቤት እንዳልወጣ በጣም እጃዛ ቤት ቦታ ኖሮ በስነ ስርዓት ቁስሌ አይደርቅልኝንም ነበረ። በጣም በቃ ስትከታተልልኝ ስለነበረ ማን ሁሉ ነገር ወጪ እንሸፍና። ወላ አንዳንድ መልካም አረቦች አሉ በነገራችን ላይ አፋቸው በጣም ምላሳቸው ረጅም ቢሆንም ያኒ ችግር ሲደርስባችሁ የሚደርሱላችሁ እንትኖች አሉ መዳሞች አሉ ማለት ነው። እኔ ወላሂ ላዚም ሁለት አሁን አምቡላንስ ተጠርቶ አምቡላንስ ይዞኝ ወደ ሆስፒታል ሄደ። ያ ሆስፒታል ደግሞ ግዴታ ሙሉ መደንዘዣ ወቅተናት፣ ከዛ በኋላ ደግሞ ፊቷን አመልያ ወይም ደግሞ ኦፕሬሽን መደረግ አለበት ተባለ ማለት ነው። ጭንቅላቴ ውስጥ ደንፈሶ ከሆነ ተብሎ ራጅ ተነስቼ እንደገና አፍንጫዬን፣ ፊቴን እንዳለ ሙሉ ገላዬን ራሽ ተነስቼ በሁለት ቦታው ፊቴን በአንድ በኩል በአንድ በኩል እያነሱ ያን ሁሉ ከጨራረሱ በኋላ ሙሉ እንትን ሙሉ ሙሉ በሙሉ እኔ ባንጅ ያኔ ራሴን የሚያስተኝ ነገር ሙሉ በሙሉ አድርገው ከዛ በኋላ ደግሞ አፌም ፊቴም እንዲሁም ደግሞ አፍንጫዬ እንዲሰፋ ሲጠየቁ ብዙ ብር ነው የጠየቋቸው ወደ ስምንት ሺህ ሲታይቋቸው ቋጫው ሴትዋ አንችልም ማለች። ከዛ ሆስፒታል ላይ አውጥታ ወደ ሌላ ሆስፒታል ላይ ወሰደችኝ። እዛ ደግሞ ቀላል ነው ብለው ቀላል ነው ብለው እዛ የነበረውን ወረቀት ሁሉ ይዛ ስለመጣች ያለውን ነገር ይሄ ደግሞ እንትኑ ማለት ነው ዶክተሩ አይቶ፣ ከዛ በኋላ እዛም እንደገና እንትን ፊቴን ራጅ ያነሱኝ። ከዛ በኋላ ደግሞ ከራስ ሙሉ በሙሉ ባይሆኑ ፊቴ ብቻ እንዲደነዝዝ አድርገው አፌንም ፊቴንም እንዲሁም ደግሞ አፍንጫዬን ሰፍተውኝ ከዛ በኋላ ደግሞ እስከ ሳምንት አስራ አምስቱ ሙሉ እዛ ሲመላለስ ነበረ ማለት በየሶስት ቀኑ እየሄድ እየቀየርኩ ነበረ። ከዛ ስድስት ቀን ሲሆነው እንትኑ የተቀየጠበትን ወይም ደግሞ እንትን አፌ ቁስሉ የተሰፋበትን ክር ተቆረጠ ወጣ። ከዛ በኋላ እንደገና ያ እንትን የሆነ ፊታችሁ ላይ ከተሰፋችሁ በኋላ የሚወጣ ነገር እንትን አለ። ያኔ የተሰፋበት ቦታ ምልክት ምናምን እንዳይሆን ደግሞ በአራት መቶ ሪያል ክሬም ገዛችልኝ። ማን ነው ያንን ክሬም በየጊዜው እየተከታተልኩኝ እሷ ቅርታ ተቋረጠብኝና በየጊዜው እየመጠች እንደ ህፃን ልጅ እንደ ልጆቿ ወላይ ላዚም ስታይ ነበረ። ማን ነው ስትእንትን አስሬት ክሬምሽን ተቀቢ ምግብሽን በስነ ስርዓት ቢ አፌን እንዳልከፍት ስለተከለከልኩኝ ሁሉ ነገር በንትን በከላጥ ወይም ደግሞ በመፍጫ ፈጭታ ነበረ። በንትን በመሳሳ እንዲስብ የምታደርገኝ የነበረው ማነው? እንደ እናት አስቡት። ወላሄ ያን ሁሉ አድርጋ ወጪን ሸፍና አስራ አምስት ሙሉ እንኳን ስራ ሳልሰራ የቆይሁትን ወሬን ደሞዜን ሙሉ ሰታኝ ወላሄ ግን ረመዳን ላይ ሙሉ በሙሉ በፊት የሚሰጠኝን ደሞዝ ባሰጠኝም በቃ በዛ በዛ ስለተቻቻለ እኔ ምንም አላልኳትም እና ከራሴ ጋ ሆስፒታል ወላይ ከጠዋት ከዙሁር በኋላ ይገባል። ሄደን አስራ ሁለት ሰዓት ሙሉ ከኔ ጋ ነበረች ማለት ነው እና አንዳንድ አረቦች በጣም መልካሞች ናቸው። ስታያቸው መጥፎ ሊመስሏችሁ ይችላል፣ ግን ችግር ሲደርስባችሁ ስትታመሙ ከጎናችሁ የሚሆኑ አረቦች አሉ ማለት ነው እና በጣም እኔ መዳሜ ወላሂ ዛሬ ላይ አሁን እኔ ሀገር እንደምገባ ታውቃለች። ይው በዚህ ሰሞን ቁም ስቃይ እና ያሳጣችኝ፣ ግን እኔ ሰው ብር አድርጌ ለምን በችግር የሰዓት ስለደረሰችብኝ፣ እሷም ደግሞ እኔ ሀገር ልገባ ስለሆነ እኔ ከሄድኩ በኋላ የሚሰራላት ስለሌለ እንደኔ የሚሆንላት ስለሌለ አስሬ አዚማ እየጠራች ነው ግን ልቻለው ብዬ ይኸው ችዬ እየሰራው ነው፣ ላችኋለሁኝ። እና አልሐምዱሊላ የነፃ ወረቀት ነጽፌ ትኬቴን ቆርጭ ጃይዞኛ አለው እንሻላህ። በዚች ሳምንት ውስጥ በሰላም ሀገሬ እንዲገባ ዱአ አድርጉልኝ። በዱአችሁ አትርሱኝ። እናንተንም ደግሞ አላህ ያሰባችሁትን አሳክታችሁ በሰላም ለሀገራችሁ ያብቃችሁ። የዛሬ ቪዲዮ ይሄን ይመስል ነበረ። እና ራሳችሁን ጠብቁ፣ ባካችሁ አትዘናጉ። እንዲሁም ደግሞ ፍሩኑ ምናምን የጋ ሽታ እንዳለበት እንደሌለበት ተከፍቶ እንደው እንዳልተከፈተ ቼክ ሳታደረጉ ምንም አይነት እሳት እንዳትሎክሱ ማለት ነው። ግዴታ ካፍታችሁ እንትንን በሩን ካፍታችሁ ሽታ ምናምን አዩ። ከዛ ደግሞ በሩን ከፋፍታችሁ እስከ አምስት ደቂቃ ተውት፣ ንፋስ እንዲገባበት ማለት ነው። ጋዙ እንኳን እዛ ተከፍቶ ተረስቶ ቢሆኑ እንኳን የወጣው ጓዝ እንትን በንፋሱ እንዲወጣና እንዳይፈነዳባችሁ ማለት ነው። ሀባቢ አላህ ይጠብቃችሁ የሚጠብቀንም በያላችሁበት በሰላም ለሀገራችሁ ያብቃችሁ። ወዳችሁ አለው ከኔ በላይ ደግሞ አላህ ይውደዳችሁ። በጣም ነው ማመሰግነው ለምታረጉልኝ፣ ወላ ለምትጽፉልኝ ጥሩ ኮመንታችሁ፣ ለምታረጉልኝ ድውዓችሁ አላህ ይጠብቃችሁ። እናንተንም ወላሂ በጣም ነው የምወዳችሁ። ከኔ በላይ ደግሞ አላህ ይውደዳችሁ። እንዲሁም ደግሞ ክርስቲያን ወገኖቼ አላህ ከጎናችሁ ይሁን። በአሁኑ ሰዓት ላይ እናንተ ላይ እየተደረገ ያለው ነገር፣ በነገራችን ላይ እኛም ላይ ታውቃላችሁ፣ ከዚህ በፊት ጎጃም ላይ ሙስሊሞች ላይ የደረሰውን ታውቃላችሁ። በአሁኑ ሰዓ ላይ ደግሞ እናንተም ላይ የደረሰ ያለው ነገር በጣም ነው የሚያሳዝነው። ሁላችንም ፍትህ መጠየቅ አለብን። ከተጎዳ ጎን ነው መሆን ያለብን ብዬ ነው ማስበው። አላህ ፊት ይሁን ያወርድላችሁ። እንዲሁም ደግሞ ሀገራችን ሰላም አድርግልን፣ ያለውን ችግር አላህ ይቅረፍልን። ወዳችኋለሁ፣ ከኔ በላይ ደግሞ አላህ ይውደዳችሁ። ሰላም አሌኩም ወረህመቱላሂ ወበረካቱ።